ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት አለም ዳርቻ ሰላማችሁ ደስት ትርፍ ይበልልኝ እያልኩኝ እንግዲህ ዛሬ ጨረቃዎቻችን የሉ እና እኔ በበኩል ያልደነገጥኩም፣ ውዶቼ ትላንትናም አልመጡም። ግን ትላንት ከትላንት ወዲያ ሀይሜ በእንደዛ መልኩ ተለያይተው ትናንትና ባለመምጣታቸው በጣም ብዙ ሰው ደንግጧል። ደግሞም ያስደነግጣልም መጥፋታቸው ማለት ነው። ግን ደግሞ ትናንትና ቀሩ ብዬ በሰራሁት ቪዲዮ ላይ በጣም ብዙ ልጆች ሀይሚ ያደረገችው ፕራንክ አይደለም እውነት ነው እና እውነት ባይሆን ትላንትና ለስራ ቢሆን ትላንትና ለምን አልመጡም? ለምን በሀይሚ ቻናል አልተጫንም? ስለዚህ እውነት ነው ማለት ነው ምናምን የምር ተጣልተዋል። በነገራችን ላይ ሌላም ቦታ እንደዚህ ብለው እየሰሩ ነው እና እኔ ከማውቀው አንጻር እውነታውን ልንገራችሁ ለንገራችሁ በመጀመሪያ እውነት ወይስ ፕራንክ የሚለውን ልንገራችሁ ሲጀመር እውነት እንኳን ቢሆን ሀይሚ በሆነ ነገር ተጠምዳ ነው እንጂ የሚሆነው፣ በፍጹም እውነት ሊሆን አይችልም፣ እውነትም አይደለም። ምክንያቱም ይሄ እውነት ወይስ ፕራንክ የሚለውን ለማወቅ ሀይሚን ማወቅ ያስፈልጋል። ሀይሚን ደግሞ ከየት ወዴት እንደመጣች ከየት ጀምራ የት እንደደረሰች፣ ቡታጅራ ከቡታጅራ መቼ መጣች፣ ከብሩኬ ጋር መቼ ተዋወቁ የሚለውን ነገር በደንብ ማወቅ ያስፈልጋል። እኔ የማቀው ሀይሚ ያው በቅርብ ጊዜ አዲስ አበባ እንደመጣች ነው ለትምህርት። በፊትም ደግሞ ከሀይሚና ከቡሩኬ ጋር በደንብ እስካሁን የደረሳችሁ ልጆች ታቃላችሁ። ሀይሚና ቡሩኬ ከየት እስከየት እንደሆነ መንገዳቸው፣ ግንኙነታቸው። ስለዚህ ይህን ሰውዬ ሀይሚየት አግኝተው ቀለበት ሊያስርላች አለ። ስለዚህ እውነት ነው ብለን ማሰብ ያለብን መጀመሪያ ሀይሚን ካላወቅናት ነው። እኔ ሀይሚን በደንብ ነው ማውቃት። እሷ ኮ ያለችው እዚህ እንደርሳለን ብዬ አላሰብኩም ነበረ። እዚህ ህይወት ውስጥ እገባለሁ ብዬ አላሰብኩም ነበረ። እንደ ቀልድ አወረሁት፣ እንደ ዋዛ አወረሁት። ከዛ በኋላ ይሄ ነገር እውነት ሆነ። ምን ማለት ነው? ይሄ እንዴት ነው እውነት ሊሆን የሚችለው? ሀይሜና ብሩኬ መቼ የተለያይተው ነው ያቁና ነው? ከሌላ ሰው ጋር ቀለበት እስክታደርግ ድረስ መቼ ጊዜ ሰጥቷት ነው? ብሩኬ ብቻዋን መቼ ትቷት ነው እንደዚህ ልታደርግ የምትችለው መቼ የተለያይተው ነው ሀይሚና ብሩኬ እንደዚህ ደረጃ የሚደርሱት። ሁለተኛ ነገር ደግሞ እውነት ካልሆነሽ የትላንትና ለምን ጠፉ ላላችሁ ሆይን ደግሞ ለስራ ከሆነ ላላችሁ ሆይን እንዴ፣ የተለያየ ችግር እኮ ያጋጥማል ውዶቼ። ዩትዩብ ስራ ቀላል እንዳይመስላችሁ እግዚአብሔር። አይዲውን በደንብ መሸምደድ አለ ካራክተሩን በዛ ላይ ደግሞ የቴክኒክ ብልሽት ይኖራል። ኢትዮጵያ ውስጥ እኮን ያሉ ኢትዮጵያ እግዚአብሔር እኔ ቪዲዮ ሳወርድ ራሱ እንዴት እኔ ቦር፣ አሁን ይሄን ለኢንተርኔት ብቻ ለዩቲዩብ ብዬ እግዚአብሔርን በወር ሁለት ሺ ብር እከፍላለሁ ፈጣን ኢንተርኔት፣ አለበለዚያ በጣም ከባድ ነው። ኢንተርኔቱ በራሱ ማለትና በጣም ብዙ የተጨነቃችሁ ልጆች ቴክስት ያደረጋችሁ ልጆች አላችሁ። እንዲሁም በኮሜንትም ትላንት በለቀቅኩት ቪዲዮ በጣም ብዙ ልጆች በቃ እውነት ነው መሰለኝ አረቃ ልዬ እውነት አይመስል በቃ ውሸት አይመስለኝም ብዙ ነገር ብዙ ነገር እያላችሁኝ ነውና፣ ትጨነቁ የእኔ ውዶች፣ የእኔ እህቶች። ሀይሚዬን በደንብ ልናምናት ልንተማመንባት ኮንፊደንስ ሊኖረን ይገባል። እውነት ነው የሚባለው ነገር ከአይምሯችሁ ውስጥ አጥፉት። እውነት ቢሆን እንኳን ይሄ ነገር ሀይሚ በሆነ ነገር ኡማር ተቆምሮባት ካልሆነ በስተቀር ሀይሚዬ በብሩኬ ላይ እንደ ቀልድ ሌላ ሰው ተዋውቃ በብሩኬ ላይ እንደ ቀልድ ሌላ ሰው አውቃ ከዛ በኋላ እውነት ሆኖ ምናምን፣ አረ በስመ አብ፣ እኔ መቼም አላስበውም ይሄ ይሆናል ብዬ መቼም። ስለዚህ ከመጨነቅ ከማሰብ ይልቅ ለነሱ የሚያስፈልጋቸው በዚህ ሰአት ላይ ጸሎትና ጸሎት ብቻ ነው። ስለዚህ ሙስሊሞችም በዱአችሁ ክርስቲያኖችም በጸሎታችሁ አስቧቸው እንጂ መጨነቅ ትርጉም የለውም። ዛሬ አዲስ ነገር ይኖራል ብዬ አስባለሁ። እንግዲህ ዛሬ የመጨረሻ ቪዲዮ ቢሆን መልካም ነው። ሀይሚዬ ዛሬ መታ የመጨረሻ ብታደርገው ብጨርሰው፣ ፕራንኩን እስከመጨረሻው ሶስት ቀን፣ አራት ቀን፣ አምስት ቀን ከምታደርገው የአንድ ቀን ፕራንክ በቂ ነው። እውነት የአንድ ቀን ዛሬ ብጨርሽው፣ ሀይሚ እየመታሽ አሪፍ ነው። እውነት ለመናገር ቻናሏ እየሄደ ነው። በጣም የሚገርማችሁ ነገር ሰው ራሱ ለምንድን ነው ሲጣሉ ሰብስክራይባቸውና ቪዮዋቸው የሚጨምረው፣ እስኪ እናንተ አስቡት። ለምንድን ነው ይሄ? በነገራችን ላይ እነሱ የሚሰሩት የህዝብን ፍላጎት ነው የሰውን ፍላጎት ነው። እግዚአብሔርን ነው የምላችሁ። አሁን ያንን ሰማንያ ሺህ የገባ ጊዜ አስተውሉ። ሰማንያ አንድ ለመግባት ሳምንት ፈይቷል። እውነት ግን አሁን ትናንትና ሀይሚዬ ያንን ፕራንክ ስትጀምረው ስንት ሆነ? ሰማንያ ሁለት አሁን ላይ ሰማንያ ሁለት ገብታለች እና ሰው ራሱ የሚፈልገው እነሱ ሲጣሉ እነሱ የሆነ ችግር ውስጥ ሲገቡ ነው ሰው ገብቶ የሚያያቸው እና ሰብስክራይብ የሚያደርጋቸው። አስቡ፣ የሰውን ፍላጎት ራሱ ማለት ነው። እና በጣም ነው የሚገርመኝ፣ በጣም ማለት ነው ከምታስቡት በላይ። ለምንድን ነው ሰው ሲጣላ የምትወዱን ተመልካች ራሱ ማለት ነው። እና ታዲያ እነሱ ምን ያድርጉ እንግዲህ ስራ ነው። ስራ ማስራት ካለባቸው ስራ ነው። ፕራንኳን ጀመረች ሀይሚ የሰውን ፍላጎት ለማሟላት ማለት ነው። እንግዲህ ሀይሚ ግዴታ 200 መግባት አለባት፣ በቃ እና አሁን ኦሬዲ ወደ 10 ምናምን የቀራት 17 ዛሬ ቢያንስ 83 ብትገባ ሰሞኑን ደግሞ ያለው ይሄዳል ማለት ነው። እና ምን ልላችሁ ፈልጌ ነው እውነት ነው ምናምን እያላችሁ ለምትጨነቁ አትጨነቁ፣ ጸልዩላቸው፣ ባርጉላቸው። ከዛ ውጭ ማልቀስ መጨነቅ መፍትሄ አይሆንም። ትናንትና መቅረታቸው ሁለተኛ፣ ሀይምዬ ትናንትና ጣል ያረገቻት ጠቅሳለች። ጣል አረገቻት የሆነ ነገር አለች እሷን ተመርኩዛችሁን፣ ቆንጆ ነገር የሚያንጫው ከፈጣሪ ብቻ ነው፣ ቆንጆ ነገር ከማንም አጠብቅ ብላለች። እና ይሄ ራሱ ሌላ አስደንጋጭ መልእክት ነው። ግን ደግሞ ግዴታ ማስመሰል አለባት፣ ግዴታ እውነት ማስመሰል አለባት። ምንም ማድረግ አይቻልም። እኛ ደግሞ ነቅተንባቸዋል። ፕራንክ ነው፣ ፕራንክ ነው እያልን ነው። እና ስለዚህ እነሱ ደግሞ ምንም ማድረግ አይቻልም፣ እውነት ማስመሰል ስላለባቸው ያችን ፖስት አድርጋለች። ለማንኛውም ሁሉም ነገር በፈጣሪ እጅ ነው ያለው። ፈጣሪ ይግባበት። እርግጠኛ ሆኜ የምነግራችሁ ነገር ግን እውነት አይደለም ነው ሀይሚ እንደዚህ እንደማታረግ ነው።